ሲሰሙ ነበር እነሱንም በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ፎድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በማስቀደም እንጀምር። ዛሬ በኤዥያን ቻምፒየንስ ሊግ የሚደረግ አንድ ጨዋታ ለትናንትና አልአህሊ ና አልሂላል ጨዋታቸውን አድርገው አልአህሊ ወደ ቀጣዩ ዙር ወይም ወደ ፍጻሜው ማለፉን አረጋግጠዋል። ተጋጣሚውን የሚያውቀው ደግሞ ዛሬ ነው። ምሽታን ሰዓት ከሰላሳ ሲል እንግዲህ ከትንሽ ሰዓታት በኋላ አልናሰር ና ክዋሳኪ ጨዋታቸውን ያደርጋሉ። የጨዋታ ምሽታን ሰዓት ከሰላሳ ሲል የሚደረግ መርሃ ግብር ነው። ጠቆ የምናደርጋችሁ በማለት ነው። እንግዲህ ሌላኛው የምናነሳው ደግሞ ዛሬ የሚደረገው የአውሮፓ ቻምፒንስ ሊግ ተጠባቂ የግማይ ፍጻሜ ጨዋታ ነው። ባርሴሎና ና ኢንተር ሚላን የዛሬውም እንግዲህ ተጋጣሚዎች ናቸው። ምሽት አራት ሰዓት ሲል ባርሴሎና በሜዳው የሲሞኔ ኢንዛጊውን ቡድን እንግዲህ ያስተናግዳል። ኢንተር ሚላንን ተጠባቂ ጨዋታ ነው ይህ ጨዋታ፣ ምሽት አራት ሰዓት ሲል የሚደረግ መርሃ ግብር ነው። ከጨዋታው ጋር አያይዘን አንዳንድ ጉዳዮችን እናንሰ ኢንተር ሚላን በጣም ከባድ ተጋጣሚ ነው ብለዋል አሰልጣኝ ሀንስ ፍሊክ ናቸው። ይህንን ሀሳብ የሰጡት የባርሴሎና ዋና አሰልጣኝ ሀንስ ፍሊክ የዛሬው ኢንተር ሚላን ጨዋታቸው አስቸጋሪ እንደሚሆን የተናገሩት ኢንተር ሚላኖች በጣም አስቸጋሪ ተጋጣሚ ናቸው፣ የተከላካይ ክፍላቸው ከአውሮፓ ምርጦች አንደኛው ነው ሲሉ አሰልጣኝ ሀን ስፍሊክ ተናግረባል። የኢንተር ሚላን የመሀል ሜዳ እንዲሁም ደግሞ የፊት መስመርም ጠንካራ ነው ሲሉ ጨምሮ የገለጹት አሰልጣኙ ለጨዋታው ዝግጁ መሆን አለብን ሲሉም ነው የተናገሩት። ጀርመናዊው አሰልጣኝ ሀን ስፍሊክ የሪያል ማድሪድ ጨዋታ የተለየና ስሜታዊ የሚያደርግ ነው፣ ነገር ግን በዛሬው ጨዋታ ላይ ማተኮር አለብን፣ ለፍጻሜው የመድረስ እድሉ አለን፣ ይህ ህልማችን ነው ሲሉም ነው አሰልጣኝ ሃንስፍሊክ ጨምረው የተናገሩት። በአንጻሩ የኢንተር ሚላኑ አሰልጣኝ የሆኑት ሲሞኔ ኢንዛጊ ሀሳባቸውን ይናገራሉ። ባርሴሎናን በጭራሽ አንፈራም ሲሉ ነው የተደመጡት። የኢንተር ሚላን ዋና አሰልጣኝ ሲሞኔ ኢንዛጊ ቡድናቸው ለዛሬ ምሽቱ ተጋጣሚ ባርሴሎና ፍራቻ እንደሌላቸው ገልጸዋል። ባርሴሎና በአሁኑ ሰዓት ከአውሮፓ ምርጥ ቡድን ያሉት ሲሞኔ ኢንዛጊ አሰልጣኝ ሃንስ ፍሊክም ለባርሴሎና ብዙ ነገሮች ሰጥቷለም ሲል ይናገራል። ባርሴሎና እንግዲህ በማጥቃቱ ረገድ ላይ በጣም አደገኞች ናቸው። ባርሴሎናን እናከብራቸዋለን፣ ነገር ግን በፍጹም አንፈራቸውም ሲሉ ነው ሲሞኔ ኢንዛጊ እንዲሁ ጨምረው የተናገሩት። የሁለቱ ቡድኖች ጨዋታ እንግዲህ ዛሬ ምሽት አራት ሰዓት ላይ ይደረጋል ና በጣም ተጠባቂ ነው። ጨዋታውን ልንጫወት የምንፈልገው ጨዋታ ነው። እንዳለመታደል ሆኖ ሳምንቱ ጥሩ አልነበረም ለእኛ። ባርሴሎና ደግሞ በጣም ጥሩ ሳምንትን ያሳለፉት አሸንፈዋል። ቡድኑ እንግዲህ ሁኔታውን ተረድቶ ባለው ሙሉ አቅም ተዘጋጅቷል ሲሉ ነው አሰልጣኝ ሲሞኔ ኢንዛጊ ጨምሮ የተናገሩት አሰልጣኝ ሲሞኔ ኢንዛጊ አክለውም ቡድናቸው አራት ዓመት የገነባው ነገር በአንድ ሳምንት ውጤት ማጣት ሲሰረዝበት አይችልም ሲሉም ጭምር ነው እንደ የተናገሩት። እንግዲህ ኢንተር ሚላኖች በዚህ ሳምንት ያልተጠበቀ እንግዲህ ሽንፈቶች እየገጠማቸው ይገኛል። በተለይ ያለፉትን ሶስት ተከታታይ ጨዋታዎች ተሸንፈዋል። ሁለት የጣሊያን ሴሪ ጨዋታዎችን በቦሎኛና በሮማ ተሸንፈዋል። ከዛ በተጨማሪ ደግሞ በጣሊያን ኮፓ ኢታሊያም በደርቢያቸው ወይም ደግሞ በተቀናቃኛቸው ኤሲ ሚላን የሶስት ለዜሮ ሽንፈት እንደገጠማቸው የምናስታውሰው ነው። እና በተለይ ደግሞ በጣሊያን ሴሪኤም የሊጉ መሪ ነበሩ። በሶስት ነጥቦች ልዩነት ሊጉን እየመሩት ነበር። ነገር ግን በቦሎኛ ነጥብ ሲጥሉ፣ ናፖሊ አሸንፎ የነጥብ ልዩነቱን እኩል አደረገው። ከዛም በሮማ ሲሸነፉ ደግሞ ናፖሊ በድጋሚ አሸንፎ የሶስት ነጥብ ልዩነት በመሀላቸው ተፈጥሯል ና ናፖሊ እንግዲህ ከሶስት ነጥብ መመራት ተነስቶ አሁን ወደ መሪነት የመጣበትን እድል ነው እየተመለከተን የምንገኘውና ኢንተር ሚላን ያለፉትን ሶስት ጨዋታዎች መሸነፋቸውን ተከትሎ አሰልጣኝ ሲሞኔ ኢንዛጊ እንግዲህ ባለፉት ሳምንታት በተፈጠሩ ውጤቶች እንግዲህ አራት ዓመታት የገነባነውን ነገር ማፍረስ አንፈልግም ሲሉ ሀሳባቸውን ሰጥተዋል። ዛሬ ምሽት ተጠባቂው ጨዋታ ይደረጋል። ባርሴሎና ከኢንተር ሚላን ጋር የአውሮፓ ቻምፒየንስ ሊግ የመጀመሪያ ዙር እንግዲህ በግማሽ ፍጻሜው ጨዋታቸውን ያደርጋሉ። ቀጣይ ሳምንት ደግሞ በኢንተር ሜዳ ጁሴፔ ሜይዛ ላይ የመልሱ ጨዋታ በእለተ ማክሰኞ ቀጣይ ሳምንት ላይ የሚደረግ ነው የሚሆነው የዛሬው ጨዋታ ግን ምሽት አራት ሰዓት ላይ የሚደረግ መርሃ ግብር ነው። ሊቨርፑልን ደግሞ የተመለከቱ መረጃዎችን እናንሳ። የኖቲንግሃም ፎረስቱ ኦላ አይና በነፃ ዝውውር ሊቨርፑል ለቀኝ ተከላካይ መስመር ለማምጣት ቢፈልግም ኖቲንግሃም ፎረስቶች ግን ለተጫዋቹ አስራ ሁለት ወራት ማራዘሚያ ኮንትራት ሊፈጥሩለት ይችላሉ የሚል አስተያየቶች እየወጡ ይገኛሉ። አሁን ላይ ከሊቨርፑል ቤት እየተነሱ ከሚገኙ መረጃዎች መካከል የትሬንት አሌክዛንደር አርኖልድና የሪያል ማድሪድ መረጃዎች ይጠቀሳሉ። በእርግጥ እስካሁንም ድረስ ምንም አይነት የተረጋገጠ ነገር የለውም። ነገር ግን ወደ ሪያል ማድሪድ የማምራት እድሉ ሰፊ እንደሆነ የተለያዩ መረጃዎች እየወጡ ይገኛሉ። ከኮንትራት ነፃ የሚገኝ ተጫዋች ነው ትሬንት አሌክዛንደር አርኖልድ እና ምናልባት ሊቨርፑሎች ደግሞ ይህ ተጫዋች ወደ ሪያል ማድሪድ የሚያመራ ከሆነ እንደተባለው እሱን ለመተካት ተጫዋቾችን መፈለግ ይኖርባቸዋል። አሁን ላይ በቀይ መስመር ላይ ሌላኛው አማራጫቸው ኮነር ብራድሌይ ነው። ወጣት ነው፣ ገና ብዙ ልምዶችን ይፈልጋል። ከዛ በተጨማሪ ተደጋጋሚ ጉዳቶችም ዘንድሮ ደርሰውበታል። ስለዚህ ደግሞ እዚህ ቦታ ላይ በእንግዲህ በዚህ ተጫዋች ብቻ መጠባበቅ አይቻልም። ቀጣዩን የውድድር አመት በዚህ ተጫዋች ብቻ መጀመር አይቻልም በኮነር ብራድሌይ ብቻ። ስለዚህ ሌሎች ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ። የተለያዩ አማራጮችን እየተመለከቱ ነው። ከዚህ በፊት ከጀረሚ ፍሪምፖንግ ጋር ስማቸው ሲነሳ እንደነበር የምናስታውሰው ነው። አሁን ላይ ደግሞ ከኖቲንግሃም ፎረስቱን ኦላ አይና ጋርም ስሙ እየተነሳ ይገኛል። በቀጣይ ሊቨርፑል የትኛውን ተጫዋች አስፈርማል የሚጠበቅ ጉዳይ ይሆናል። ሌላኛው እንግዲህ ሊቨርፑል በዚህ ክረምት ይለቃሉ ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ሉዊስ ዲያዝ እንደነበር የሚታወስ ነው። ኮሎምቢያዊው የክንፍ መስመር ተጫዋች በዚህ ክረምት ከሊቨርፑል ጋር ሊለያዩ ከሚችሉ ተጫዋቾች መካከል ስሙ ሊስት ከተደረጉ ተጫዋቾች መካከል አንደኛው ነበር ነገር ግን አሁን ላይ በክለቡ ሊቆይ የሚችልበት እድል ሰፊ ነው ለሉዊስ ዲያስ አዲስ ኮንትራት ለማቅረብም ከውሳኔ እንደደረሱ ነው እንግዲህ ዴይሊ ሜል መረጃውን እያጋራ የሚገኘው ስለዚህ ሊቨርፑል ከሉዊስ ዲያስ ጋር በቀጣይ ከኮንትራት ንግግር ጋር በተያያዘም ይቀመጣሉ ተብሎ ይታሰባል ማንቸስተር ዩናይትድን ደግሞ እንመልከት። ዩናይትድ ወሳኝ ተጫዋቹ ልምምድ ጀምሯል። ማንቸስተር ዩናይትድ ወሳኝ የፊት መስመር ተጫዋቹ አማዲያሎ የቡድን ልምምድ መስራቱ ነው እየተገለጸ የሚገኘው አማዲያሎ ባጋጠመው ጉዳት ምክንያት ከሁለት ወራት በላይ ከሜዳ ርቆ መቆየቱ የሚታወስ ነው። እንግዲህ ማንቸስተር ዩናይትዶች እንግዲህ ከነገው የአትሌቲክ ቤልባው ጨዋታ በፊት በሰሩት መደበኛ የቡድን ልምምድ ላይ አማዲያሎ መሳተፍ እንደቻለ ነው እየተገለጸ የሚገኘው ሌላኛው ለማንቸስተር ዩናይትድ ጥሩ ዜና የሆነው ደግሞ ሌላኛው ማታያስ ደሊት ነው። ይህ ተጫዋችም በልምምድ ላይ መሳተፉ ነው የተነገረው። በዛሬው ልምምድ ላይ ማታያስ ደሌትም፣ ከዛ በተጨማሪ አማዲያሎም ልምምዱ ላይ መሳተፋቸው ተገልጿል። ስለዚህ ለነገው ለአትሌቲክ ቢልባው ጨዋታ ምናልባት ሊኖሩ እንደሚችሉ እየታሰበ ይገኛል። በሚቀጥሉት ሰዓታት እንግዲህ አሰልጣኝ ሩበን አሞዴም ጋዜጣዊ መግለጫዎችን ይሰጣሉና ይህንን ጉዳይ እንደሚያረጋግጡት ነው የሚታሰበው የወሳኝ ተጫዋቾቻቸውን ግልጋሎት የማያገኙበት እድል ደግሞ አለ። በአትሌቲክ ቤልባኦ በኩል አትሌቲክ ቤልባዎች ወሳኝ ተጫዋቾቻቸውን ምናልባት ላያገኙ ይችላሉ ተብሎ ይታሰባል። በዘንድሮ የውድድር ዓመት በተለይ ለኤርነስቶ ቫልቬርዴ ቡድን እጅግ አስደናቂ አቋምን እያሳየ የሚገኝ አንድ የአማካይ ስፍራ ተጫዋች አለ። በርከት ያሉ ጎሎችን እያስቆጠረ የሚገኝ ተጫዋች ነው። ይህ ተጫዋች ኦይሃን ሳንሴት ይባላል። ክለቡ እንግዲህ አትሌቲክ ቤልባው ማንቸስተር ዩናይትድን በሚያስተናግድበት የዩሮፓ ሊግ የግማይ ፍጻሜም የመጀመሪያ ዙር መርሃ ግብር ሊያመልጠው የሚችልበት እድል ሰፊ እንደሆነ እየተገለጸ ነው። ኦይሃን ሳንሴት ባለፈው ሳምንት እንግዲህ ክለቡ አትሌቲክ ቤልባው ከሮያል ሶሴዳድ ጋር ባደረገው የላሊጋ መርሃ ግብር ላይ ነው ጉዳት አጋጥሞት በ ሃያ ሁለተኛው ደቂቃ ተቀይሮ መውጣት ችሎ የነበረው ያጋጠመው ጉዳት እንግዲህ የጡንቻ ጉዳት ሲሆን፣ በትናንትናው እለትም አትሌቲክ ቤልባዎች የቡድን ልምምድ ሲያከናውኑ በልምምድ ላይ ኦይሃን ሳንሴት መሳተፍ አልቻለም። ይህንን ተከትሎ የነገው የዩሮፓ ሊግ የግማሽ ፍጻሜ መርሃ ግብር ሊያመልጠው የሚችልበት እድል ሰፊ እንደሆነ ነው እየተገለጸ የሚገኘው። ስፔናዊው የ25 ዓመት የአጥቂ አማካይ ኦይ ሃን ሳንሴት ለክለቡ አትሌቲክ ቤልባው በዚህ ሲዝን ብቻ 25 ጨዋታዎችን አድርገው 15 ጎሎችን አስቆጥሯል። ልብ በሉ የአማካይ ስፍራ ተጫዋች ነው። ይህ ተጫዋች ለኤርኔስቶ ቫልቬርዴ ቡድንም እጅግ በጣም ወሳኝ ተጫዋች እንደሆነም ነው እየተገለጸ የሚገኘው ሌላኛው ጉዳት ላይ የነበረው የአትሌቲክ ቢልባው ተጫዋች ደግሞ ኒኮ ዊሊያምስ ነው። የተጫዋችም እንግዲህ የአትሌቲክ ቢልባው በጣም ወሳኙ ተጫዋች እንደሆነ ይገለጻል። እንግዲህ ሌላኛው ይሄ እንግዲህ ጉዳት ላይ የነበረው የአትሌቲክ ቢልባው ወሳኝ ተጫዋች ኒኮ ዊሊያምስ በአንጻሩ እንግዲህ ከጉዳቱ አሁን ላይ ያገግማል። ማንቸስተር ዩናይትድን ከሚገጥመው የአትሌቲክ ቢልባው ስብስብ ውስጥም ይካተታል ተብሏል። እንግዲህ ኒኮ ዊሊያምስ በጨዋታው ላይ ይሳተፋል ተብሎ ነው የሚጠበቀው። የቀደሞ የማንቸስተር ዩናይትድ እንግዲህ አሰልጣኝ ወደ ስራ ሊመለስ እንደሆነ እየተገለጸ ነው። የቀደሞ የማንቸስተር ዩናይትድ አሰልጣኝ የነበረው ኤሪክ ቸንሃክ እንግዲህ በማንቸስተር ዩናይትድ በነበሩበት ጊዜ እንግዲህ ያልሆኑ ውጤቶችን ሲያስመዘግቡና በርካቶችም ትችቶቻቸውን ሲሰነዝሩባቸው እንደነበር የምናስታውሰው ነው። ከማንቸስተር ዩናይትድ ከተሰናበቱ በኋላ ግን እስካሁን ድረስ ምንም አይነት ኃላፊነትን ሳይዞ ለብዙ ወራት ቆይተው ነበር። የጀርመኖ ባየር ለቨርኩዘን ያለፉትን አመታቶች በድንቅ ግስጋሴ ላይ እና ደግሞ ሊጋቸውንም ያለምንም ሽንፈት ዋንጫውን እስኪያነሱ ድረስም ደማቅ ታሪክን እስከ መጻፍ ያደረሳቸውን ዋና አሰልጣኛቸውን ሻቪያሎን ዞን አሳልፈው ለሪያል ማድሪድ ሊሰጡ ነው። ስለዚህ የጀርመኑ ክለብ ይህንን ድንቅ አሰልጣኛቸውን ለመተካት ደግሞ የተለያዩ አሰልጣኞችን በመመልከት ላይ ይገኛሉ። ከእነዚህ ጨዎች መካከል ደግሞ አንደኛው ሆላንዳዊው ኤሪክ ቴንሃግ እንደሆነ ነው መረጃዎች እያነሱ የሚገኙት። ስለዚህ አሰልጣኛ ኤሪክ ቴንሃግ ከ ማንቸስተር ዩናይትድ በኋላ በሶስት አመታት ውስጥ ሁለት ዋንጫዎችን ከማንቸስተር ዩናይትድ ጋር እንዳሳኩ ይታወቃልና አሁን ላይ ወደ ወደ ይቅርታ ወደ ባየር ሌቨርኩዘን ሊያመሩ እንደሆነ ነው ፍሎሪያን ፕሌተንበርግ መረጃውን ያጋራው። የእንግሊዙ ክለብ ማንቸስተር ዩናይትድ ና እንዲሁ የሰሜን ለንደኑም ክለብ አርሰናል አሁንም ስዊድናዊውን የጎል አዳኝ ወይም ደግሞ በጣም ጨራሽ አጥቂ እንደሆነ እየተገለጸ የሚገኘው ቪክተር ዮከርሽ ላይ ትልቅ ፍላጎት አላቸው። ሁለቱም ክለቦች ይህ ስዊድናዊ አጥቂ ዘንድሮ በጣም ጥሩ የሚባል ጊዜን እያሳለፈ ነው። በእርግጥ አምናም በሩበና ሞሪም ስር እጅግ አስደናቂ ጊዜን አሳልፏል። አሁንም በርከት ያሉ ጎሎችን ማስቆጠሩን እንደቀጠለበት ነው የሚገኘው። ሁለቱ የእንግሊዝ ክለቦች እንግዲህ አርሰናል ና ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው ፋብሪሲዮ ሮማኖ የገለጸው። የአትሌቲክ ቤልባው አሰልጣኝ የሆኑት ኤርኔስቶ ቫልቬርዴ ይናገራሉ። ማንቸስተር ዩናይትድ በፕሪምየር ሊጉ ያልተጠበቀ ቦታ ላይ ይገኛል። ነገር ግን በአውሮፓ ውስጥ ካሉ ታላላቅ ቡድኖች አንዱን እንደሚገጥሙ ግምት ውስጥ ማስገባት አለባቸው። ምክንያቱም እነሱ የዩሮፓ ሊግን በደቂቃ ውስጥ ማሸነፍ ይችላሉ ሲልም ነው ሀሳቡን የሰጠውና በእንግሊዝ ፕሪምየር ሊግ ላይ ጥሩ ውጤት እያስመዘገቡ ባይሆንም በዩሮፓ ሊጉ ግን ልንጠነቀቃቸው ይገባል ሲል ነው የአትሌቲክ ቤልባው አሰልጣኝ ኤርኔስቶ ቫልቬርዴ የተናገረው። ከዩናይትድ ጋር ስንጫወት ልናጤናቸው የሚገቡ ብዙ ነገሮች አሉ። እነሱ በቆመ ኳስ ላይ በጣም ጥሩ ናቸው። ሆይላንድ ማጓይረና ደልሊት አይነት እንግዲህ ተጫዋቾች አሏቸው። በሹት ደግሞ እንደ ብሩኖ ያለ ተጫዋች አላቸው። እናም ትልቅ ቡድን ነው፣ እንዲሁም ትልቅ አቅምም አላቸው። ከአንድ ነገር ላይ እንግዲህ ካተኮረን ስለ ሌላው ትረሳለህና ሁሉም ነገር ላይ ማተኮር ይኖርብናል ሲል ነው ኤርኔስቶ ቫልቬርድ የተናገረው። አስር መጥፎ ደቂቃዎችን ከውድድሩ ሊያሰናብተን ይችላል። እንዲሁም አስር ጥሩ ደቂቃዎች ደግሞ በህይወት ሊያቆይ ይችላል። ይህ ነው እንግዲህ በባለፈው የዩናይትድ እና የሊዮን የመልሱ ጨዋታ ላይ ተፈጠረው። እናም ለማንኛውም ነገር ዝግጁ መሆን አለብን ሲልም ኤርነስቶ ቫልቬርድ ጨምሮ ተናግሯል። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ እናንሳ። ፖርቶ ማንቸስተር ሲቲ ለዲየጎ ኮስታ የቀረበው የመጀመሪያ 40 ሚሊዮን ዩሮ ጥያቄን በፍጥነት ውድቅ አድርገውታል። ማንቸስተር ሲቲዎች እንግዲህ ግብ ጠባቂ እያፈላለጉ ይገኛሉ። ዋነኛ ትኩረታቸው ደግሞ የፖርቶው ግብ ጠባቂ የሆነው ዲዬጎ ኮስታ እንደሆነ ይታወቃል። ይህንን ግብ ጠባቂ ለማምጣትም ንግግሮች መጀመራቸው እየተገለጸ ይገኛል። ግብ ጠባቂውም ቢሆን ወደ ማንቸስተር ሲቲ ማምራት ፍላጎት እንዳለው ጭምር ነው መረጃዎች እያሳዩ እንደሚገኙ ከቼንድ ኦፍ ሳይድ የዘገበው። ማንቸስተር ሲቲ የፕሪምየር ሊግ ክለቦችን የፋይናንስ መረጃ ጠይቋል። ማንቸስተር ሲቲ እንደ አርሰናል፣ ሊቨርፑል፣ ብራይተን እና ኤቨርተን ያሉ ክለቦችን ከባለቤቶቻቸው ስላገኙት ገንዘብ ዝርዝር መረጃ እንዲያካፍሉ ፕሪምየር ሊጉን መጠየቃቸውን የተገለጸው ዴይሊ ሜል እንደገለጸው ይህ መረጃ እነዚህ የተጠቀሱ ክለቦች በፋይናንስ የተገለሉትን ትልቅ ብራንዳቸውንም ያካትታል ተብሏል። ህጉ ተሻሽሎም ፍትሀዊ አይደለም የሚሉት ማንቸስተር ሲቲዎች የነዚህን ክለብ ባለቤቶች ብድርም ከተዘማጭ ኩባንያዎች ስፖንሰርሺፕ ስምምነት ህጎችም ጥብቅ ክትትል አልተደረገባቸውም ይላሉ። ዘገባው ላይ አርሰናል በ2022/23 259 ሚሊዮን ፓውንድ ሊቨርፑል በ2023 እንግዲህ 71.4 ሚሊዮን ፓውንድ እና ሌሎችም ክለቦች ከባለቤቶቻቸው ብድር እንዳገኙ ነው የሚጠቅሱት። ማንቸስተር ሲቲ የፕሪሚየር ሊጉን እንግዲህ አስራ ስምንተኛ አንቀጽ ማለትም ክለቦች ማንኛውንም የመረጃ ጥያቄ የማሟላትና የመስጠት ግዴታ ተጠቅሞ ይህንን የጠየቀ ሲሆን በቀጣይ ጥቅምት ላይም ጉዳዩ ይደመጣል ተብሎ ይታሰባል። ይህ ጉዳይ ከማንቸስተር ሲቲ 115 ክሶች የተለየ ሲሆን ማንቸስተር ሲቲ ይህንን ነገር እንግዲህ በድል የሚወጡ ከሆነ የፕሪሚየር ሊጉን የፋይናንስ ሕግ የሚያዳክም ሊሆን ይችላል ተብለዋል። ክለቦች እንግዲህ ለሕግ የሚቀጡም ነው የሚሆነው። ፕሪምየር ሊጉ በዚህ ጉዳይ ላይ እስካሁን ምንም አይነት አስቴታ ለመስጠቱም ነው ዘገባው ጨምሮ የገለጸው። የእንግሊዙ ክለብ አስተን ቪላ አሰልጣኛቸው ኡናይ ኤምሪ የሚስማባበት ከሆነ ኬቨን ደ ብሮይናን ከማንቸስተር ሲቲ ለማስፈረም የቻሉትን ሁሉ እንደሚያደርጉ ተገልጿል። ዋናው ነገር አሰልጣኙ ሽተውን ይሰጣል ወይ የሚለው ጉዳይ ብቻ እንደሆነ ተገልጿል። ቼልሲን የተመለከቱ መረጃዎችን እናንሳ። ቀጣይ ሲዘን የአውሮፓ ቻምፒየንስ ሊግን ቢሳተፉም ባይሳተፉም ከ9 ቁጥር ቀጥሎ በአንድ ውድድር ዓመት ከ15 ጎል በላይ ሊያስቆጠር የሚችል የመስመር ክንፍ አጥቂ ይፈልጋሉ ተብሎ አለ። ከክንፍ አጥቂዎች ምንም አይነት ጎሎችን እያገኙ አይደለም። ከምርጥ ዘጠኝ ቁጥር ምርጥ ክንፍ አጥቂም ያስፈልጋቸዋል ተብሎ ይታሰባል። ጋርናቾ፣ ጄሚ ባይኖ፣ ጌቲያንስ፣ ኒኮ ዊሊያምስ እንግዲህ እነዚህ ሊመጡ የሚችሉ ተጫዋቾች እንደሆነም እየተገለጸ ይገኛል። ነገር ግን ዘጠኝ ቁጥር ተጫዋቾች ለማምጣት ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። የኮንፈረንስ ሊግ ዋንጫን ማሳካት ማለት ለእኔ በጣም ትልቅ ነገር ነው ብለዋል ሞይስ ካይሴዶ ይህ የአውሮፓ ዋንጫ ነው፣ እናም በእያንዳንዱ በዓለማችን ላይ ከሚገኙ ተጫዋቾች የአውሮፓ ዋንጫን መሳም ይፈልጋሉ። ሁላችንም የቸልሲ ተጫዋቾች ዋንጫውን እንደምናሳካውም እርግጠኞች ነን ሲል ነው ሞይስ ካይሴዶ የተናገረው። ሪያል ማድሪድን እንመልከት። ፍሎሬንቲኖ ፔሬዝ ካርሎ አንቸሎቲ ከብራዚል እግር ኳስ ፌዴሬሽን ጋር ስላደረገው ስምምነት ካወቀ በኋላ ለአሰልጣኙ ምንም አይነት የካሳ ክፍያ መክፈል አይፈልግም። በዚህም የተነሳ ሁላ የአንቸሎቲና የብራዚል እግር ኳስ ፌዴሬሽን ስምምነት ሊቋረጥ ችለዋል። በኃላፊነቱም እንግዲህ ሆርጌ ሄሱስ ተመራጭ ሊሆን እንደሚችልም ነው ግሎቦ የብራዚሉ መረጃውን ያጋራው። ባለፉት ቀናት በብራዚል እግር ኳስ ፌዴሬሽንና በካርሎ አንቸሎቲ መካከል ስምምነት ቢደረስም እስካሁን ምንም የተፈረመ ነገር የለም። ምክንያቱም ሪያል ማድሪድ በካርሎ አንቸሎቲ የመልቀቅ ጉዳይ ላይ አረንጓዴ መብራትን እስካሁን አልሰጠም። ሆኖም ግን ይህ እንደተጠበቀ ሆኖ ካርሎ አንቸሎቲ አሁንም ከሪያል ማድሪድ ጋር እንደሚለያዩ እንደሚጠበቅ ነው ፋብሪሲዮ ሮማኖ የገለጸው። የጀርመኑ ክለብ ባየር ሌቨርኩዘን አሰልጣኙ ሻቪ አሎንዞን ለመተካት የቀድሞውን የአያክስ እንዲሁም የማንቸስተር ዩናይትድን አሰልጣኝ ኤሪክ ቴንሃግን ምርጫውን አድርጎ እየተንቀሳቀሰ መሆኑን ኪከር ጠቅሶ ፋብሪሲዮ ሮማኖ ዘግቧል። ስለዚህም ስፔናዊው አሰልጣኝ ሻቪ አሎንዞ ወደ ሪያል ማድሪድ ከመጣ በኋላ ክለቡ ሶስት ተጫዋቾችን እንዲያስፈርሙለትም ይፈልጋል ተብሏል። ከእነዚህ ውስጥ ደግሞ የሪያል ሶሴዳዶ አማካይ ማርቲን ዙቤሜንዲ፣ እንዲሁ አሁን ላይ ደግሞ እያሰለጠ ነው የሚገኘው ፍሎሪያን ቨርትስ፣ እንዲሁ ደግሞ ተከላካዩ ጆናታን ታህን እንዲያስፈርሙለት ይፈልጋል የተባለው ከትናንትናው ጨዋታ ጋር በተያዘ አንዳንድ ጉዳዮችን እናንሳ። አሁንም ወደ ፍጻሜው የማለፍ ትልቅ እድል አለን ሲል ሚኬል አርቴታ ተናግሯል። ሁላችንም የማለፍ እድሎች አሉን ሀምሳ ሀምሳ በመቶ እንግዲህ ነው ያለን አሁን ላይ አርቴታ። ይህ የመጀመሪያው ዙር ግማሽ ፍጻሜ ጨዋታ ነው እንጂ የመጨረሻው ጨዋታ እንዳልሆነ እና አሁንም ቢሆን ወደ ግማሽ ፍጻሜው ለማለፍም ትልቅ እድል እንዳላቸው ነው የሚናገረው እንግዲህ አርቴታ አክሎ ዶናሩማ ነው የትላንትናውን ጨዋታ ውጤቱን የቀየረው ብሏል። በአንፊልዱ ጨዋታ ላይም ያንን ነገር በደንብ ተመልክተ ነው ነበር አሁንም በእኛ ጨዋታ ላይም ደግሞ ብናል ያለ ሲሆን እንግዲህ ያዳናቸው ኳሶች የጨዋታውን ልዩነት የፈጠሩ ናቸው፣ ምንም ጥያቄ የለውም ሲል ነው አሰልጣኝ ሚኬል አርቴታ ጨምሮ የተናገረው። በቀጣይ ክለቡ እንግዲህ በትላንትናው ጨዋታ የመከኑትን የማርቲኔሊንና እንዲሁ ደግሞ የሊያንድሮ ትሮዛርድን የአንድ ለአንድ አጋጣሚዎችን በቀጠታ አረመው ወደ ውጤት እንደሚመራቸው ጭምር ነው አሰልጣኝ የተናገረው በመጨረሻም ዴክላን ራይስ ና ሚካኤል ሚኬል ሜሪኖ በጣም ምርጥ ነበሩ ቶማስ ፓርቲ ሲጨመርበት ደግሞ የማጥቃት እድላችንን ይጨምሩታል ስለዚህም ያለቀ ነገር አይኖርም ወደ ፈረንሳይ ሄደን ጥሩ ነገሮችን ለማሳየት እንሞክራለን ሲል ነው አሰልጣኝ ሚኬል አርቴታ ጨምሮ የተናገረው ሌላኛው እንግዲህ ሀሳቡን የሰጠው ደግሞ ቴሪ ዳንኤል ኦንሪ ነው የቀድሞ የአርሰናል ተጫዋች እንደነበረ እናስታውሳለን የቀድሞ የአርሰናል ኮከብ ቴሪ ዳንኤል ኦንሪ አሁንም ነገሮች አላለቁም ሲል ነው የተደመጠው አሁንም የሁለተኛው ዙር ጨዋታ አለ። ምን እንደሚሆን አታውቁም። ለኔ ፓሪስ ሰን ዠርሜን በሰፊ የጎል ልዩነት ማሸነፍ የሚችልበት አጋጣሚ ነበረው፣ ያንን ግን አላደረገም። በጨዋታው ላይ የተሻለ ቡድን ነበር። ስለዚህ ደግሞ ብዙ ነገሮች ለአርሰናል መቀየር አለባቸው፣ ምክንያቱም አሁንም በዚህ ውድድር ዘመን ውስጥ ምንም ነገር ሊከሰት ይችላል። የአውሮፓ ቻምፒየንስ ሊግ ነው ይሄ ሲልም ነው የተደመጠው። በቀጣዩ ጨዋታ ላይ አርሰናል ምንም አይነት ነገርን መቀለበስ የሚችልበት እድሉ አለው ሲልም ጭምር ነው የተናገረው። በትናንትናው ጨዋታ ላይ ድንቅ ሆኖ ያመሻው ኦዝማን ዴምቤሌ አጋጠመው የተባለው የሃምስትሪንግ እንግዲህ ጉዳት ውሸት እንደሆነ ነው የተገለጸው። ዴምቤሌ እንዳለው ከሆነ ያጋጠመኝ ትንሽና ቀለል ያለ ጉዳት ስሜት ነው እንጂ እንደሚባለው ሃምስትሪንግ አይደለም፣ ከጨዋታ የሚያርቀኝም አይደለም። በእረፍት ብቻ ይመለሳል። ሁሉም ነገር ደህና ይሆናል። በቀጣይ ጨዋታም እኖራለሁ ሲል ነው ኦዝማን ዴምቤሌ ሀሳቡን የተናገረው። እንግዲህ ከድሉ በኋላ የክለቤን አስተሳሰብ በምሽቱ ጨዋታ ላይ ወድጀዋለሁ ሲል ይናገራል። ደግሞ ሉዊስ ኤንሪኬ ነው ይህንን ሀሳብ የሰጠው። ማሸነፍ መሸነፍ ወይም ደግሞ አሊያም ደግሞ አቻ መውጣት እንግዲህ የሚወሰነው በቡድን አስተሳሰብ ላይ ነው የሚሆነው። ስለዚህ የትናንትናውን ጨዋታ የሚያሸነፍ ነው የክለቤ አስተሳሰብ በጣም ጥሩ ስለነበር ነው ሲል ሉዊስ ኤንሪኬ እንዲሁ ይናገራል። የተለያዩ ሚዲያዎችን ዳስ ደግሞ በትናንትናው ጨዋታ ላይ ጥሩ እንቅስቃሴን ያሳዩ የአርሰናል ተጫዋቾችና በአንጻሩ ደግሞ ጥሩ ያልነበረ ምሽትን ያሳለፉ ተጫዋቾችን ደግሞ እንመልከት። በአርሰናል በኩል እንግዲህ ከነዚህ መካከል አሪፍ አቋም ያሳዩ ተጫዋቾችን እንመልከት። ልዊስ ስኬሊ አንደኛው ነው። የአርሰናል የግራ መስመር ተከላካይ የሆነው ልዊስ ስኬሊ ትናንትና አሪፍ የሚባል ጊዜን አሳልፏል። በጨዋታው ላይ ኳሶችን ወደፊት ይዞ ለመግባት እና ደግሞ ቡድኑም እንዲያጠቃ የተቻለውን ሁሉ ድጋፍም ሲያደርግ ነበር። ነገር ግን ውጤት ማምጣት አልተቻለም እንጂ በትናንትናው ጨዋታ ላይ አሪፍ ከተንቀሳቀሱ የአርሰናል ተጫዋቾች አንደኛው ነው፣ ታዳጊው ልዊስ ስኬሊ። ሌላኛው ዴክላን ራይስ ነው። እንግዲህ በቅርብ ዓመታት ወይም ደግሞ አርሰናል ከመጣ በኋላ በምናውቀው ቦታ ላይ አይደለም ዴክላን ራይስን ትናንት ነው የተጠቀመው አሰልጣኝ ሚክኤል አርቴታ። ከዚህ በፊት ስምንት ቁጥር ሲጫወት ነበረ የምናውቀው። ትናንትና ግን የቶማስ ፓርቲ አለመኖርን ተከትሎ ስድስት ቁጥር ቦታውን በዴክላን ራይስ እንዲጠቀም አደርጎታል። ምንም እንኳን በቶማስ ፓርቲ ቦታ እንግዲህ ቢገባም ቡድኑ ተረጋግቶ እንዲጫወትና በጣም ጥረቶችን ሲያደርግም እንደነበር ትናንትና ተመልክተናል። ዴክላን ራይስ እንግዲህ በትናንትናው ጨዋታ ላይ ጥሩ የሚባል እንቅስቃሴን ማሳየት ችሏል። እንግዲህ የሚጠበቅበትን ያክል ማድረግ የቻለበትን አጋጣሚን የተመለከት ነው እና ምናልባት በቀጣዩ ጨዋታ ደግሞ የቶማስ ፓርቲ መመለስ ሲጨመርበት እዚህ ቡድን ላይ ጥሩ ነገሮችን ሊያሳዩ እንደሚችሉ ይገመታል። ሌላኛው ቡካዮ ሳካ ነው። ትናንትና ጥሩ እንቅስቃሴን ካሳዩ ተጫዋቾች መካከል አንደኛው የሆነው ቡካዮ ሳካ በትናንትናው ጨዋታ ላይ አሪፍ እንቅስቃሴን ማሳየት ችሏል። ምንም እንኳን እንግዲህ ለሁለት ለሶስት እየያዙ እንግዲህ ኳሱን እንግዲህ አልፏቸው እንዳይገባ ሊያደርጉ ቢሞክሩትም የተሻለውን በሙሉ በጨዋታው ላይ ሲያደርግ ተመልክተነዋል። ሶስቱን እንግዲህ ጠቀስን እንጂ ሌሎች ተጫዋቾችም አሪፍ ነገሮችን ትላንትና ጨዋታ ላይ አሳይተዋል። በተለይ ግን እነዚህ ሶስት ተጫዋቾች በጣም ጥሩ ጨዋታን ትላንትና ማሳለፍ መቻላቸውን የተገለጸው፣ ነገር ግን የሚጠበቀው ውጤት ደግሞ አልመጣም። ሌላኛው በትናንትናው ጨዋታ ላይ ጥሩ ጊዜያቶችን ያሳለፉ ተጫዋቾች ያሉ ጥሩ ጊዜ ያላሳለፉ ተጫዋቾች ናቸው እነዚህ እንግዲህ አምበሉ ማርቲን ኦዴጋርድ አንደኛው ነው። በተለይ ማርቲን ኦዴጋርድ ከጉዳቱ ከተመለሰ በኋላ ይሄ ነው የሚባል ነገርን በቡድን ውስጥ ማሳየት አልቻለም። የሚታወቅበትንም ፐርፎርማንስ በደንብ እንዲያሳየ አይገኝም አሁን ላይ። ስለዚህም እንግዲህ መጥፎ አቋም ካሳዩ የትናንትና ተጫዋቾች መካከል አንደኛው ነው ኦዴጋርድ። አሁን አሁን በጣም ግልጽ እየሆነ ነው። ኦዴጋርድ እንግዲህ አቋሙ ከሚታወቀው ቀነስ እያለ እየመጣ እንደሆነ መረጃዎች ያሳያሉ። በትናንትናው ጨዋታ ላይ እንግዲህ ቡድኑን ሲመራ አልታየም። እንዲሁም ደግሞ ኳሶችንም በእንግዲህ ይዞ የግብ እድሎችን ሲፈጥርም ትላንትና አልተመለከት ነውም። እንደውም አንድ ቁጥራዊ መረጃን ምን ተመለከትኩኝ ተመለከትኩኝ እንግዲህ ይሄኛው የአጥቂ አማካኝ እንደሆነ ይታወቃል። ብዙ ኳሶችን ለአጥቂዎች የማድረስ ኃላፊነት እንዳለበትም ይታወቃል። ነገር ግን ትላንትና ወደ ተቃራኒ ቦክስ ውስጥ ፓስ ያደረገው ኳስ አንድ ብቻ እንደሆነ ነው እየተገለጸ የሚገኘው። በአንጻሩ ግን የአርሰናል ተከላካዮች የሆኑት እነ ጃኮፍ ክቬር እንዲሁ ደግሞ እነ ዊሊያም ሳሊባ ጭምር እነ የክንፍ ተጫዋቹ የነበረው ዡሪየን ቲምበርም ጭምር ትልቅ ቁጥሮችን ትናንትና ሲያስመዘግቡ ተመልክተናል። እና የአጥቂ አማካይ ሆኖ የተለያዩ ትልልቅ ቁጥሮችን ማስመዝገብ ሲጠበቅበት የትናንትናው ጨዋታ ግን ለማርቲን ኦዴጋርድ ጥሎ ሆኖ አላለፈም። ባለፉት ጥቂት ጨዋታዎችም ማርቲን ኦዴጋርድ ከዚህ በፊት የሚታወቅበትን አቋም ማሳየት እየቻለ አይደለም። ሌላኛው ጋብርኤል ማርቲኔሊ ነው። የዚህ ተጫዋች ነገር አንድ ጨዋታ ላይ እንግዲህ ይታይና በቀጣዩ ጨዋታ ላይ መድገም ይሳነዋል። ወጥነት የጎደለው እንቅስቃሴዎችን እያሳየ ይገኛል። እንግዲህ የዚህ ተጫዋች ችግር በትናንትናው ጨዋታ ላይም እንዲሁ ቀጥሏል። ከሞላ ጎደል እንግዲህ ማርቲኔሊ እንደ መስመር አጥቂ እየተጫወተና ና ማሳየት ያለበትን ብቃቱን ማሳየት እየቻለ አይደለም። በትናንትና ጨዋታ ላይም ግልጽ የግብ ድልን ሲያመክንም ተመልክተነዋል። እንዲሁ ደግሞ ለክንፍ መስመር ተጫዋቾቹን ፈተና ሲሆንም አልተመለከት ነውም። ትናንትና ለአችራፍ ሀኪሚ በተለይ ሌላኛው ዥሪያን ቲምበር ነው። በተለይ በመጀመሪያው አጋማሽ ዥሪያን ቲምበር በመጀመሪያ አጋማሽ ብቻ ነው ጥሩ እንቅስቃሴዎችን ማሳየት ያልቻለው፣ በሁለተኛው አጋማሽ የተሻለ እንቅስቃሴን አሳይቷል። በማድሪዱ ጨዋታ ድንቅ ጊዜን ማሳለፍ የቻለው ቲምበር በትናንትናው ጨዋታ ግን በመጀመሪያው አጋማሹ ላይ ጥሩ የሚባል ጊዜን ማሳለፍ አልቻለም። በተለይ ደግሞ ከክቪቻ ክቫራስኬሊያ ጠንከር ያለ ነገሮች ገጥመውታል። እንግዲህ ክቪቻ ክቫራስኬሊያ ትናንትናም ድሪብል እያደረገ ሲቀንሰው ተመልክተናል። የመጀመሪያው አጋማሽ ትናንትና ለቲምበር ጥሩ አልነበረም። በሁለተኛው አጋማሽ ግን መጠነኛ መሻሻሎችን እንዳሳየ ነው የተመለከት ነው። ባርሴሎናን እንመልከት። እንግዲህ ዛሬ ጨዋታ እንዳላቸው ይታወቃል። እንግዲህ ላሚን ያማል ከጨዋታው ቀደም ብሎ ጋዜጣዊ መግለጫዎችን ሰጥቷል። ሰፊ ቃለ መጠይቆችን ያደረገው በቅርብ ጨዋታዎች ላይ ስላደረጉት አካላዊ ትግሎች ይናገራል። እውነት ነው፣ የመጨረሻ ቀን በአካል በጣም ከታገልንባቸው ቀናቶች አንዱ ነበር። በመጨረሻም በጨዋታው ውጥረትና ሌሎች ነገሮች ላይ ያለው ነገርን በማወቅ ባለው መከላከል እግሮቻችን ከዚህ በላይ ሊሄዱ አልቻሉም ነበር። ከማድሪድ ጋር ስትጫወት ልብህ ከእግርህ ጋርም ሊሆን ይገባል፣ ሲልም ጭምር ሀሳቡን ሰጥቷል። ሌላኛው ስለ ራፊን ይህን ይናገራል። በጣም ረጅም መልእክት ነበር የላከልኝ የግልና እሱ ብቻ የሚያውቀው ነገር ነበር። እሱ በጣም አስፈላጊ ሰው ነው። ብዙ ልምድ ያለው በጣም ጥሩ ተጫዋች ነው። ሁላችንም ወጣት ተጫዋቾች በመልበሻ ክፍል ውስጥ እንደዚህ ያሉ ተጫዋቾች ይጠቅሙናል፣ ሲልም ተናግሯል። ሌላኛው ያነሳው ሀሳብ ከኢንተር ውስጥ በጣም የምትወደው ተጫዋች የትኛው ነው ተብሎ ነበር። ኒኮሎ ባሬላ እና ላውታሮ ማርቲኔዝን በጣም ወዳቸዋለሁ ብሏል። ኳሱንም ሲይዙ በጣም ጥሩ ይጫወታሉ፣ እናም በደንብ ይከላከላሉ። ማየት የምወዳቸው ተጫዋቾች እነሱ ናቸው። ቡርኖንም በጣም ወደዋለው ሲል ሀሳቡን ሰጥቷል። ኒኮሎ ባይላን በጣም እንደሚወደው ነው የተናገረው። በኢንተር ላይ ጎል ስለማስቆጠርና የራስን ዘመን ስለመስራትም ተጠይቆ ነበር። ይህ የባርሳ ዘመን እንጂ የላሚን ያማል አይደለም ብዬ ተስፋ አደርጋለሁ። ሜሲ በኢንተር ላይ ጎል አላስቆጠረም፣ እሱ በብዙ ቡድኖች ላይ ጎል ማስቆጠር ችሏል። እናም በእርግጠኛት ያ ቡድን ጎል ያስቆጠረበት በእኛው ቡድን ነው ጎል እንደማስቆጥር ተስፋ አደርጋለሁ ሲልም ጭምር ነው እንዲሁ የተናገረው። ከኢንተር ጋር ስላለው ፈተና ሲናገር ትኩረታችንን በመጀመሪያው ዙር ጨዋታ ላይ ብቻ ነው። አላማችን የመጀመሪያው ዙር ጨዋታን ማሸነፍ ነው። ኢንተር በጣም አስቸጋሪ ቡድን እንደሆነ እናውቃለን። በአውሮፓ ካሉት ምርጥ ተከላካዮችም አንዱ ናቸው። ጥሩ የአማካኝና ድንቅ የመስመር ተከላካይም እንዲሁ አላቸው ሲልም ነው የተናገረው። ተጫዋቾቹ በጥሩ ሁኔታ ላይ አይቻቸዋለሁ። በጨዋታው የቀጠለበት መንገድም ተጽዕኖ አለው። አሁን ግን ትኩረታችን በኢንተር ላይ ነው። የቻምፒየንስ ሊግ ፍጻሜ ላይ ለመድረስም እድሉ አለን። እሱ እንግዲህ በጣም አስፈላጊ ውድድር ይሆናል። ልዩ ቦታም እንሰጠዋለን ሲልም ነው ላሚን ያማል እንዲሁ የተናገረው። ስለ ፈርሚን ሎፔዝ ሲናገር ፈርሚን ሁልጊዜም አማራጭ ነው። ቀዳሚ እንግዲህ ዳኒ ኦልሞን መርጠናል። ነገር ግን ጨዋታውን ቋሚ መጀመርም ይችላል። በጣም ጥሩ ስራ እንሰርቷል። እንፈልገዋለን። እሱ ሁልጊዜም በጣም ጥሩ ነገሮችን የሚሰራ ተጫዋች ነው ሲልም ይናገራል። ይህ እንግዲህ አሰልጣኝ ሀንስፍሊክ ናቸው ይህንን ሀሳብ የሰጡት ስለ እድሳትም ስለ ውል እድሳትም ይናገራሉ። በሚቀጥለው ዓመት ቡድኑን እንደማሰለጥነው ነው አስባለሁ። እስከሚቀጥለው የውድድር ዓመት መጨረሻ ድረስም ኮንትራት አለኝ። በጣም ደስተኛ ነኝ። እናም ይህንን ቡድን በጣም ወድጁ አለሁ። ትክክለኛ ጊዜ አይደለም። እናም ስለ እሱ ለመነጋገር አሁን ጊዜው እንዳልሆነ አውቃለሁ። ወደፊት የሚሆነውን ነገር ግን ላይ እናተኩራለን። ልናሳካው ያሰብነው ነገር የበለጠ ጠቃሚ እንደሚሆንም አውቃለሁ ሲልም ነው የተደመጠው። ስለ ጁልየስ ኩንዴ ሲናገር ጁልየስ ኩንዴ በጣም ፕሮፌሽናል ተጫዋች ነው። ጎል ስለማስቆጠር ብቻ ሳይሆን በጥሩ ሁኔታም ይከላከላል። ከማድሪድ ጋር በነበረው ጨዋታ ላይ ተጋጣሚውን ቤሊንግሃምን አቁሞታል። በዝግጅነቱ በጣም ተገረምኩኝ። እሱ በጣም አስፈላጊ ተጫዋቻችን ነው ሲልም ነው እንደ የተናገረው። በኢንተር ሲስተም ላይ እንዴት እንደምትፈትነው ወይም ደግሞ እንደምትፈታው ታውቃለሁ የተብሎ ተጠይቆ ነበር። ተገናኝተን መለወጥ ስለሚገባን ነገር ተነጋገረን። በአማካይ ላይ አምስት ተጫዋቾች ይኖራቸዋል። እናም ክፍተቶችን መጠበቅ አለብን። በእኛ ቁጥር ስር እንግዲህ መሆንና ስህተቶችን መቀነስም ደግሞ በጣም ያስፈላጊ ነገር ነው ሲልም ጭምር ነው የተናገረው አሰልጣኝ ሃንስ ፍሊክ በሼዝኒ ና በማርክ ቴሪስቴ ገነ መካከል ባለው የግብ ጠባቂነት ሁኔታ ላይም ሲናገር እንግዲህ በቻምፒየንስ ሊግ ይጫወታል እና ምናልባትም በላሊጋ ነገሮች እንለውጣለን። ስለዚህ ከዚህ በኋላ እናየዋለን። ነገር ግን ሼዝኒ በቻምፒየንስ ሊግ ይጫወታል ሲልም ጭምር ነው እንደው የተናገረው። ከፔድሪ ጋር ያለህ ግንኙነት ተብሎ ነበር፣ ለላሚን ያማል የቀረበ ጥያቄ ነው ይሄ። ደግሞ በጣም ጥሩ ሁኔታ እንደምንግባባ አውቃለው አብረን ስንሆን ምቾት ይሰማናል። እናም ከእሱ ጋር መጫወት በጣም ቀላል ነው። ሁለታችንም አብረን መጫወት ያስደስተናል ብሏል። ከዩሮ መጠናቀቅ ጀምሮ እዚህ መጣውኝና አሁን የሦስትዮች ዋንጫን ብናሸንፍ ሳልኩኝ፣ ምንም እንኳን የውድድር ዘመኑ ገና ባይጀምርም ቀድሞኑ እያሰብኩት ነበር። ዩሮን ካሸነፍን ከባርሴሎና ጋር ሁሉንም ነገር ማሸነፍ እንችላለን። ማሸነፍ የተመሰረተው የመንጊዜ ምርጥ ቡድን ማን ነው የሚለው ላይ ሳይሆን በሻምፒዮንነት አስተሳሰብና በትንሽ እድል ላይ እየተመሰረተ ይመስለኛል። በቡድን ካላመንክ ማን ምን ያደርግልሃል? እስካሁን ድረስ ነገሮች በጥሩ ሁኔታ እየሄዱልን ነው። ስለዚህ በዚህ መልኩ እንደሚቀጥልም ተስፋ አደርጋለሁ ሲል ላሚን ያማል ሀሳቡን ሰጥቷል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም በአክብሮት ተመኘው።